ሀ የኢቱብ ቤተሰቦቼ እንዴ ናችሁ? ደና ናችሁ? ሁሉ ሰላም፣ ሁሉ መልካም። ያው ጣፋያን እንግዲ በቅ ብለናል። እንዴ ናችሁ ነው ሼር ኮፕሊንግ፣ ላይክ፣ ሰብስክራይብ እያደረጋችሁ ነው እያበረታታች ነው። ያው ከመግበዬ ጊዜ የምናገረው ይን ነው እና በተረፈ ደና ናችሁ? እንዴት ናችሁ ጓደኞቼ? ማለት አረብ ሀገር ያላችሁ ጓደኞቼ ውዶቼ፣ ማለት ያው እራሳችሁን እየጠበቃችሁ ነው ወይ? እንዴት ነው በሰው ቤት፣ እንዴት እንዴት ነው እየሰራችሁ ያላችሁት? እውነቴን ነው ምላችሁ፣ እኔ ባለፈው የገጠመኝን ልንገራችሁ። ሽንት ቤት ማለት ነው ሽንት ቤት እንደዚህ ጎንበስ ብዬ ሽንት ቤት እያጠብኩኝ የሽንት ቤትትን እንዲህ ጭንቅላቴን መታኝ። እና ጭንቅላቴ መጥቶኝ እኔ በጣም ሰግቼ ፈርቼ በቃ ስሜት ስለነበረው እዚህ ጋር ስለመታኝ ስሜት ስለነበረው እርግብግብ ቤቴ ላይ ስለነበረ ስሜት ነበረው ታውቃላችሁ። እና ፈራው ፈራው እና በጊዜ ሕክምና የኩኝ እና በጊዜ ሕክምና ሄጄ በዚህ በዚህ በፊት ለፊት እና በጀርባ ነው የሚታየው ምን እስካን ነው የሚባለው ከአንገት በላይ ማለት ነው እና እንደዚህ ኢንሹራንስ ምናምን ያላችሁ ልጆች ይሁን ነገር ሲያጋጥማችሁ በጊዜ ህክምና መሄድ አለባችሁ። አብሶ ጭንቅላታችሁ እንደዚህ ውስጥ ወርቆ ጭንቅላታችሁ ከተመታ እኔ በጣም ነው የገረመኝ። በቀደም ሄጄ ለካ ምን ስካን የሚባለው ይትን ማለት ነው፣ ለካ እንደዚህ ነው እንዴ ነው ያልኩት። ሙሉ ለሙሉ ጭንቅላታችን ሲመረመር ምናምን ገረመኝ። ደግሞ ውድ ነው እዚህ ሀገር ላይ የጭንቅላት ምርመራ በጣም ውድ ነው እና እግዚአብሔር ይመስገን ደህና ሆኛለሁ፣ ምንም ነገር እንደውም ፈራው ወደ ውስጥ ወይን እዚህ ጋር ስለመታኝ ደም ወርታችሁ ፈሶ ብዬ የመጨረሻ ሰግቼ ነበር እግዚአብሔር ይመስገን እና ታዩ፣ እንደዚህ የሆነ ነገር ስትወርቁ፣ ወገባችሁ ሲጎዳ ምናምን ሆስፒታል ሄዱ፣ ዝም አትበሉ። ኢንሹራንስ ያላችሁ ኢንሹራንስ ስለሚኖራችሁ በኢንሹራንሳችሁ መጠቀም አለባችሁ እሺ። ደግሞ አረጋግጦ ኢንሹራንስ እንዳላችሁ እና እንደሌላችሁ አረጋግጦ፣ እዛ ቤት ነው የምኖረው፣ እዛ ቤት ነው ቆይቻለሁ፣ ስለዚህ ኢንሹራንስ ይኖረኛል ብላችሁ በየጊዜ ትናት በሉ። እዛ ቤትም በቀጠላችሁ ቁጥር ኢንሹራንሳችሁን ጠይቆ አስረግጣችሁ ጠይቆ እና እንደዛ እንላችኋለሁ፣ ያገሬ ልጆች። በተረፈ ደህና ናችሁ ግን እና ራሳችሁን አብሶ አረብ ሀገር ስትኖሩ ሆስፒታል ሄዱ። እራሳችሁን ብረም አድርጋችሁትን በሉ አሁን አገር ቤተኛ ምንም ቢያመን ይ ዳማ ከስ የሆን እንላለን። ቅጠላ ቅጠሉን ያው እሱ ነው ዋናው መድኃኒት እሱ ነው። ግን ቢሆንም ሄደን ጤንነታችን አናረጋግጥም ማለት ነው ብዙ ጊዜ ማለት ነው እኛ ኢትዮጵያኖች ማለት ነው። ስለዚህ እንዲ አረብ ሀገር ያላችሁ ደግሞ ትንሽ አመመስ ያደርጋችሁ አጋጣሚ እቃ ስታወርዱ ምናምን ከወደቃችሁ እየሄዳችሁ ራሳችሁን ቼክ አድርጎ ነው ምላችሁ፣ የሀገሬ ልጆች፣ የመዳብ ቅመሞች እና በተረፈ ግን ደህና ናችሁልኝ። እና ያው ጠፋ ብያለሁ ሰሞኑ ጠፋ እያልኩ ነው፣ ብቅ ምለው ደግሞ አበረታቱኝ። ምንድን ነው አበረታቱኝ። እሺ ማበረታታት አለባችሁ። ሰዓቱን አስቆጥሩልኝ፣ ሰብስክራይብ አድርጉኝ። እሺ ውዶች? እና እንደዛ ነው እላችኋለሁ፣ የአገሬ ልጆች። ያው ጠፋ እያልኩ ነው እንግዲህ ብቅ እያልኩ ያለሁት። ዩቱብ ግን በስመ አብ ከባድ ነው። ግን ዩቱብ ወረብ ማም ሰዓቱን ማስቆጠር ምናምን፣ ሰብስክራይቡ ችግር የለውም፣ ግን ሰዓቱን ማስቆጠር በጣም ከባድ ነው። እና ባካችሁ ነው አበረታቱኝ። በተቻላችሁ አቅም ቪዲዮችን እየከፈታችሁ ሰዓቱን አስቆጥሩልኝ፣ እሺ ሀገሬ ልጆች እና እንደዛ ነው ምላችሁ። እና በተረፈ ዛሬ ብዙም የምናገረው ነገር ስለሌለኝ በዚህ እና በቃልን፣ ሌላ ጊዜ ደግሞ በሰፊውን እንመጣለሁ። ባላችሁበት ሰላማችሁ ብዝት ይበልብልኝ። ሰላም ሁኑልኝ። አበረታቱኝ ግን እሺ። እና አበረታቱኝ ውዶቼ እንደነገርኳችሁ ነው። እያየ ትንሽ አየት ስታደርጉ ትንሽ ከፈት አድርጉና ረመድ ብላችሁ መለስ ስትሉ ቪዲዮ ያልቃል እና ቪዲዮን እየከፈታችሁ ሳቱን አስቆጥሩልኝ ባይ